ማቴዎስ ምዕራፍ 25 ከቁጥር 1 ጀምሮ ያሉት አስርቱ ቆነጃጅቶች እነማን ናቸው ሲባል ብዙ ሰባኪዎች በተለያየ ሶሻል ሚዲያ ውስጥም ተገልጠው ሲናገሩ እንሰማለን፣ ሲያስተምሩም እንሰማለን። ያንን ቦታ ከመጽሐፍ ቅዱሱ ሃሳብ ውጪ ተርጉመው ቅዱሳንን ሲያስፈራሩበት ተዘጋጅታችኋል ወይ አልተዘጋጃችሁም ወይ? ጌታ በቅርብ ይመጣል። እናንተ ከየትኞቹ ናችሁ? አስርቱ ቆነጃጅቶች ከብልሆቹ ናችሁ ወይስ ከአምስቱ ከሰነፎቹ ናችሁ? ከሰነፎቹ ከሆናችሁ ጉዳችሁ ፈላ። ከብልሆቹ ለመሆን ደሞ ጠንክረን በክርስትና ሕይወታችን በጸሎት ሕይወታችን በአስራት በበኩራታችን በአገልግሎታችን ላይ በትጋት ላይ ትጋት እየጨመርን ልንኖር ይገባል። አለበለዚያ ድንገት የመጣ ጊዜ ድንገት በመጣ ሰዓት ሰነፎቹ ዘይታቸው አልቆ ዘይታቸውን ለመግዛት በሄዱበት ሰዓት ድንገት እንደመጣ ድንገት እንዳይመጣባቸው ፈጽሞ። ያ ቦታ ስለ ቤተ ክርስቲያን የሚያወራ አይደለም። አስርቱ ቆነጃጅቶች ሰነፎቹም ጋር ደግሞ አምስቶቹ ብልሆቹም ውስጥ እኛ የለንበትም። ሲጀመር ያ ታሪክ ራሱ የሚፈጸመው ቤተ ክርስቲያን ከተነጠቀች በኋላ ባለው የሰባት ዓመት የመከራ ዘመን ላይ እኛ ከተነጠቅን በኋላ ያለ የሰባት ዓመት የመከራ ዘመን አለ። ሰባቱ ዓመት በሁለት ይከፈላል። የመጀመሪያው ሶስት ዓመት ተኩል ምን ተብሎ ይጠራል? የምጣር መጀመሪያ። ሁለተኛው ሶስት ዓመት ተኩል ደግሞ ታላቁ የያዕቆብ መከራ ይባላል። ስለዚህ እኛ ከተነጠቅን በኋላ ከዳንኤል የተረፈችው ሰባኛዋ ሱባኤ ማለትም ሰባቱ ዓመት የመከራ ዘመን ትባላለች። በዛ የመከራ ዘመን ውስጥ ምን እንደሚፈጠር ምን እንደሚሆን ከሚሆኑት ነገሮች መካከል አንዱን ማቴዎስ ይነግረናል። ነገር ግን ፈጽሞ ያ ክፍል ከኛ ጋር የሚገናኝ አይደለም አይደለም። እኛ ከተነጠቅን በኋላ የሰባት ዓመት የመከራ ዘመን አለ። በሰባት ዓመቱ የመከራ ዘመን ራእይ መጽሐፍ ምዕራፍ አስራ አንድ ላይ የሚነሱ ሁለት ወይራዎች አሉ። ሁለት ሰዎች አሉ። ሁለቱ ወይራዎች ይላቸዋል። እነዚህ ሁለቱ ሰዎች ወይም ሁለቱ ወይራዎች በሙሴና በኤልያስ መንፈስ የሚነሱ ናቸው። ዘን እነሱ የሚሰብኩት ወንጌል አለ። እነርሱ የሚሰብኩት ወንጌል የምን ወንጌል ይባላል? የመንግሥት ወንጌል ይባላል። እኛ የምንሰባበከው ወንጌል የጸጋ ወንጌል፣ ቀጥሎ የክብር ወንጌል የሚባል ነው የጸጋው ወንጌል ተሰብኮ ሲመጣ በጸጋው በኩል የተደረገልንን ነገር በሙሉ ስናወራ እርሱ የምን ወንጌል ይባላል? የክብር ወንጌል በክርስቶስ ያገኘነው የክብር ወንጌል። የጸጋና የክብር ወንጌል አንድ አይነት ስለሆነ በጸጋው ወንጌል ውስጥ ነው የክብር ወንጌል ያለው። ነገር ግን ጌታ ኢየሱስ ክርስቶስ በሥጋ ወራቱ በተመላለሰበት ሰዓት እንኳን ይሰብከው የነበረው ወንጌል የምን ወንጌል ነው? የመንግስት ወንጌል ነው። ለዚያም ነው ከእስራኤል ቤት ውጪ ለማንም እንዳትሰብኩ የሚለው ራሱ ተልኬ የመጣሁት ለጠፋው የእስራኤል ቤት እንጂ ለአህዛብ አይደለም ብሏል። ስለዚህ ያ የመንግስት ወንጌል በዋናነት የሚመለከተው አህዛብን ሳይሆን ማንን ነው ማለት ነው? እስራኤልን ነው። በንጉስ ዳዊት የተስፋ ቃል መሰረት መሲሁ ይመጣል፣ በዙፋን ላይ ይቀመጣል፣ መናገሻ ከተማውን ኢየሩሳሌም ላይ አድርጎ ዓለምን ሁሉ ያስተዳድራል። ንጉስ ይወጣል ገዢ ካንተ ዘንድ ይወጣል በተባለው የተስፋ ቃል መሰረት የዳዊት ልጅ መጥቶ በሚነግስበት ሰዓት ላይ እስራኤላውያን ነፃነታቸው ታውጆ ወደ ብለሲንግ ውስጥ የሚገቡበት ንጉሱ የሚነግስላቸው እርሱን ዜና የሚናገረው ወንጌል የምን ወንጌል ይባላል? የመንግስት ወንጌል ይባላል። የመንግስት ወንጌል ቅዱሳን በደንብ ልታውቀው የሚገባው ነገር በዋናነት ከኛ ጋር ግንኙነት የለውም ከአህዛብም ጋር ከቤተ ክርስቲያንም ጋር ፈጽሞ ግንኙነት የለውም። ለምሳሌ ጌታችን ኢየሱስ ክርስቶስ ከእስራኤል ጋር በተያያዘ ነው ወይስ ከቤተ ክርስቲያን ጋር በተያያዘ ነው? ንጉሥ የሚለው ቋንቋ የሚመለከተው ንጉሥ የሚለው ለቤተ ክርስቲያን ንጉሥ ነው እንዴ? አይደለምኮ እስኪፈልጉ፣ በደንብ በዳዊት የተስፋ ቃል መሠረት ነው ንጉሥ የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ መንግስትናት መሰረት ሆይ ንጉሱ በመጣ ጊዜ ምናምን የሚል ቋንቋ የምታገኙት ከማን ጋር በተያያዘ ነው? ከእስራኤል ጋር በተያያዘ ነው? ከቤተ ክርስቲያን ጋር በተያያዘ ራስ ጌታ፣ ኦኬ፣ ብዙ ታይትል አለው። ከቤተ ክርስቲያን ጋር በተያያዘ። ስለዚህ ከእነርሱ ጋር በተያያዘ ግን ንጉስነቱ ያንን ነገር የሚያውጀው ወንጌል ደግሞ የምን ወንጌል ይባላል? የመንግስት ወንጌል። ስለዚህ እኛ ከተነጠቅን በኋላ ባለው የሰባት ዓመት የመከራ ዘመን ሁለቱ ወይራዎች ወይም ሁለቱ ሰዎች በሙሴና በኤልያስ መንፈስ ይነሳሉ። የእነርሱን ስብከት ተከትሎ ወደ መቶ 44ሺህ የሚደርሱ ወጣት እስራኤላውያን ያንን የመንግስት ወንጌል አምነው ያንን የመንግስት ወንጌል ደግሞ እስከ ምድር ዳርቻ ድረስ ምን ይላሉ ይሰብካሉ። መቶ 44ሺህ ወጣቶች ራሳቸው እነማን ናቸው? 144000 ወጣቶች መካከል ፈጽሞ አህዛብ የለበት የለበትም። ይሄ ጆቦ ዊትነስ የሚባሉት ከ144000 አንዱ ለመሆን ነው መከራ የሚበሉት። ፈጽሞ እዚያ ላይ ራሱ የሚነሱት እኛ ከተነጠቅን በኋላ የመንግስትን ወንጌል የሚሰብኩ ሁለቱ ወይራዎች ሲነሱ በእነርሱ ስብከት አማካኝነት የሚለወጡት 144000 ወጣቶች ከአስራ ሁለቱ ነገድ ዳንን አስወጥቶ ማለት ነው ከአስራ ሁለቱ ከእስራኤል ህዝብ መካከል የሚመረጡና የሚታተሙ እንደሆነ መጽሐፍ ቅዱስ ይነግረናል ራእይ መጽሐፍ ላይ በእነዚህ ወጣት መቶ አርባ አራት ሺህ ወጣቶች አማካኝነት ደግሞ የመንግሥት ወንጌል እስከ ምድር ዳርቻ ድረስ ምን ይላል ይሰበካል ያን ጊዜ ፍጻሜው ይመጣል አለ ኢየሱስ ይህንን የተናገረው ራሱ ኢየሱስ የመንግስቱ ወንጌል እስከ ምድር ዳርቻ ድረስ ይሰበካል፣ ያን ጊዜ ፍጻሜ ይሆናል ያለው ምን ላይ ነው? ማቴዎስ 24 ላይ ማቴዎስ 24 የምጣር መጀመሪያ። ማቴዎስ 25 ደግሞ ታላቁ የያዕቆብ ወይም እስራኤል መከራ፣ ያ የሰባት ዓመት ዘመን እኛ የለንበትም ማለት ነው።